ማነው የጤና ባለሙያዎችን ጥያቄ ፖለቲካ አይደለም ያለው? የጤና ሙያተኞች እየተራብን ነው፣ ስራ መስራት አልቻልንም፣ ረሃብ ማስታገሻ የሚሆን የደሞዝ ማስተካከያ ይደረግልን የሚል ጥያቄ ማቅረብ የጀመሩት ዛሬ ሳይሆን ከዛሬ ስድስት ዓመት በፊት ነው። በዛን ወቅት እነዚህን የጤና ሙያተኞች የደሞዝ ጭማሪ ጥያቄ አቅርቡ እያለ ሲጎተጉት የነበረ ተቃዋሚ እንዳልነበር ግልጽ ነው። ሌላው ቀርቶ የአብይ አህመድ አገዛዝና የህወሀት ጠብ ግን አልተጠነሰሰም ነበር። ሐኪሞቹ ጥያቄ ያቀረቡለት የሀገሪቱ የፖለቲካ ሰዎችና የፖለቲካ ድርጅቶች አብይን አሻጋሪ ሙሴ የሚሉበት የኢትዮጵያ እናቶችና አባቶች ክፉ እንዳይነካው በቴሌቪዥን ሲያዩት እንትፍ እንትፍ የሚሉለት የሚጸልዩበት ጊዜ ነበር። አብይም በይቅርታ እንሻገር፣ በፍቅር እንደመር የሚል ድግምቱን የሚደግምበት ጊዜ ነበር። አብይ አህመድ ሸሚዙን ጠቅልሎ በአደባባይ ሙስናን እዋጋለሁ። በየመንግሥት መሥሪያ ቤቱ የሚደረገውን ስብሰባና ለስብሰባ ተብሎ የሚወጣውን የውሎ አበል የአዳራሽና የመጓጓዣ ወጪ አስቀራለሁ። የመንግሥት ባለሥልጣናት ኑሯቸውን እንደ ኤርትራ መሪዎች የሕዝቡን ኑሮ መምሰል አለበት። እዩት፣ የሚኖርበትን ቤት እዩት፣ እንዴት ቡና እንደሚጠጡ እዩኝ። ይህ ሕይወታቸው ስላስደመመኝ በኢሳይያስ መኖሪያ ቤት ቡናና የቡና ቁርስ አስተናጋጅ ሆኜ ሳገለግል እያለ በቴሌቪዥን ድርጊቱን የሚያንቆለጳጰስበት ወቅት ነበር። አብይ በፓርላማ ስብሰባ ላይ አፉን ሞልቶ አሸባሪው የኢትዮጵያ መንግሥት እንጂ ኢትዮጵያ አሸባሪ ድርጅትና ዜጎች ኖሯት አያውቅም። ያለ ማስረጃ አናስርም። መግረፍ፣ ሰቆቃ መፈጸም ከዚህ በኋላ አይታሰብም። መግረፊያ ቤቶች ወደ ሙዚየምነት ይቀየራሉ፣ መግደል መሸነፍ ነው የሚልበት ወቅት ነበር። በዛን ወቅት ለአብይ ደሞዛችን በቂ አይደለም፣ እየተራብን ነው የሚል ጥያቄ ያቀረቡትን የጤና ሙያተኞች ከጥያቄያችሁ ጀርባ የፖለቲካ ሰዎችና እጆች አሉበታል አላቸው። እንዲያውም የግል ጸባስ መስሎ ሌላ ሌላ ነገር ቢላቸው ምክንያቱም በዛን ወቅት በአብይ አህመድ አገዛዝ ላይ አመፅ እንዲነሳሳ የሚፈልግ ማንም ኃይል አልነበረምና የሐኪሞቹ ጥያቄ የመኖርና ያለመኖር ጥያቄ እንጂ ሌላ የፖለቲካ ዓላማ አልነበረው። ከስድስት ዓመታት በኋላ እነዚህ የጤና ባለሙያዎች ተመልሶ የሚያነሱት የዳቦ ጥያቄ ከዳቦ አልፎ ፈጽሞ የፖለቲካ ሊሆን እንደማይችል የሚያሳየው መረጃም እንሆ። በስድስት ዓመት ውስጥ የአንድ ዳቦ ዋጋ ምን ያህል ጨመረ? በዚህ ዘመን የጤና ሙያተኞች ደሞዝ ምን ያህል አደገ የሚሉትን ጥያቄዎችን እንይ። የዛሬ ስድስት ዓመት በአዲስ አበባ ከተማ አንድ መቶ ግራም ዳቦ በሁለት ብር ይሸጥ ነበር። በዛን ወቅት ራበን የደሞዝ ማሻሻያ ይደረግልን ብሎ የጠየቁ የጤና ሙያተኞች በስድስት ዓመት ውስጥ በደሞዛቸው ላይ የአንድ ሳንቲም ጭማሪ አልተደረገላቸው። ባለፉት ስድስት ዓመታት ውስጥ የዳቦ ዋጋ ግን በሰባት እጥፍ ጨምሮ 14 ብር ሆኗል። ከዛም ሳይበልጥ አይቀርም። ጤፉም፣ ሽሮውም፣ የቤት ክራዩም፣ ውሃውም፣ መብራቱም፣ የመጓጓዣ ክፍያውም፣ ሌላውም ሌላውም ከዳቦ ባልተናነሰ ዋጋ ጭማሪ አሳይቷል። ይህ ሀቅ የሚጠቅመው የዛሬ 6 ዓመት ያለ ምንም የፖለቲካ ድርጅት ወይም ግለሰብ ጎትጓችነት የደሙዝ ጥያቄ ያቀረቡ ሰራተኞች ዛሬ ከቀደመው ዘመን የባሰ ሰባት እጥፍ ረሃብ ውስጥ መገኘታቸውን በመሆኑም እነዚህ ሰራተኞች ዛሬ የደሞዝ ጭማሪ ለመጠየቅ የነፃነትና እኩልነት የእናት የኢሃፓ ወይም ኤፌኮ ወይም ሌሎች መተንፈስ የተሳናቸው ተቃዋሚ ፓርቲዎች ወይም የፋኖ ወይም የኦላ የኦብነግ አሊያም የህወት ጉትጎታ ያስፈልጋቸዋሉ ብሎ መጠየቅ ተገቢ ነው። መልሱ አያስፈልጋቸውም ነው። የኑሮ ስቃያቸው በራሱ በቂ ነውና ይህ እውነታ አገዛዙ የሐኪሞቹን ጥያቄ ፖለቲካዊ ለማድረግ የሚያደርገው ጥረት አሳፋሪ መሆኑን ያሳያል። የጤና ሙያተኞች የዛሬ ስድስት ዓመት ተርበናል ብለው ጥያቄ ካቀረቡ አሁን ባለው እጅግ አስከፊ የኑሮ ውድነት ለአብይ አህመድ አገዛዝ የሚያስተላልፉት መልእክት ተርበናል ስንልህ አልሰማህም እና ልንበላህ ነው የሚል ቢሆን እንኳ አላሉም እንጂ የሚያስገርም አይሆንም ነበር። ሐኪሞቹ ግን ሕግን፣ ሰላማዊነትን ዋነትን መሰረት አድርገው አገዛዙን በቃን ከዚህ በላይ መሄድ አልቻልንም፣ የዛሬ ስድስት ዓመት ለጠየቅንህ ጥያቄ መልስ ስጠን ነው ያሉት። መንግሥት ይቅር አብይ ከሥልጣን ይውረድ አላሉ። ጦርነት እያካሄድግ የምታቆስለውን ሕዝብና ድሃ ወታደር በባዶ ወዳችን ማከም አቅቶናል፣ የሥራ ጫና እንዲቀንስልን ጦርነት አቁም አላሉ። በየእስር ቤቱ ሰቆቃ እየፈጸምክባቸው ወደ እኛ እየላክ ስቃያቸውን እያየን እንድንሰቃይ ያለችንንም የተጨናነቀች የሥራ ጊዜ ለሌሎች በሽተኞች እንዳናውል አታድርገን አላሉም። ሆስፒታሎችና ክሊኒኮችን በድሮንና በከባድ መሳሪያ አትደብድብ የሥራ ባልደረቦቻችንንም አትግደል አላሉም። የሕክምና መሣሪያና የመድኃኒት እጥረት ያስከተለውን ሥራችንን በተገቢ ደረጃ እንዳንሠራ ያደረገውን ሕዝባችንን ለሥቃይ እየደረገ ያለውን ችግር ለማቃለል በ300 ሚሊዮን ብር የልጆቻቸውን ሰርግ የሚደግሱ ለአንድ ሰርግ 25 ሰንጋ በሬ የሚያርዱትን የባለሥልጣኖችህን የሕዝብ ሀብት ዘረፋ ወንጀል አስቁምልን አላሉም። ሌሎችም ብዙ ሊባሉ የሚችሉ ነገሮች እንዳሉ ባይጠፋቸውም ያነሱት ጉዳይ የለም። ጥያቄያቸው የፖለቲካ ስላልሆነ ራበን፣ ዳቦ መግዣው ላይ ትንሽ ፈረንካ ጣል አድርግልን የሚለመናን የያዙት የጤና ባለሙያዎች እንደ ማንኛውም ዜጋ የፖለቲካ ጥያቄ የማንሳት መብት ያላቸው ቢሆንም ይህን መብት እርግፍ አድርገው ትተውት ጥያቄያችን የፖለቲካ አይደለም ብሎ በአደባባይ አውጀው ነው የቀረቡት። በዚህ ደረጃ የዜግነት መብታቸውን እንዳይጠቀሙ አድርጎ ጥያቄያችንን የፖለቲካ አይደለም እንዲሉ በፍርሃት ቆፈን ውስጥ የጨመራቸው አረመኔ አገዛዝ ማፈር ሲገባው ጭራሹኑ ዓይን አውጥቶ ጥያቄያችሁ ፖለቲካዊ ነው ከጀርባ የፖለቲካ ድርጅቶችና ሰዎች አሉበት ሲል ሐፍረት አይሰማውም። እንደ ኢዜማ አይነት የፖለቲካ ድርጅቶች ደጋፊዎቹና የሚዲያ ሰራዊቶቹም አይን ቀቅለው የበሉ ሐፍረተ ቢሶች ስለሆኑ ይህንን የአገዛዙን ክስ እንደ በቀቀን ሲያስተጋቡት አያፍሩ። በሌላ በኩል ግን የጤና ባለሙያዎች ጥያቄ እነሱ የፖለቲካ እንዳልሆነ የተናገሩት እንደተጠበቀ ሆኖ የፖለቲካ ድርጅቶች እንዴት ሊያዩት ይገባል የሚል ጥያቄ መነሳት ይኖርበታል። ሲጀመር የጤና ባለሙያዎች ጥያቄዎችን የፖለቲካ አይደለምና ማንም የፖለቲካ ድርጅት ወይም ግለሰብ አስተያየት መስጠት አይችልም የማለት መብት እንደሌላቸው መታወቅ አለበት። እነሱም አላሉ የፖለቲካ አይደለም የሚለውን አቋማቸውን ግን በግልጽ አስቀምጠዋል። ሐኪሞቹ የሚኖሩበትን ሀገራዊ ሁኔታና የአገዛዙን ባህሪ የሚረዳ ማንም የፖለቲካና የፖለቲካ ያልሆነ ሰው አይፈርድባቸው። ሆኖም ግን ራሱን የፖለቲካ ሰው ወይም ድርጅት አድርጎ የሚቀርብ አካል ጤናን የመሰለ ወሳኝ የማኅበራዊ አገልግሎት ችግር ላይ ሲወድቅ ገና ለገና በዚህ ጉዳይ ላይ አስተያየት ብሰጥ መንግሥት የጤና ባለሙያዎችን ጥያቄ የፖለቲካ ያደርግባቸዋል በሚል ሰበብ ወይም ፍራቻ አስተያየት ከመስጠት ለችግሩ መፍትሔ የሚሆኑ ሐሳቦችን ከማቅረብ ቢቆጠብ አሳፋሪ ነው የሚሆነው። ምክንያቱም የፖለቲካ ተፈጥሯቸው አይፈቅድላቸው። ይፈቅድልናል የሚሉ ካሉ መዘዙን እንመልከት። ነገ ጠዋት መምህራን ተነስተው ኑሮ ተወደደ፣ ችጋር ጠበሰን ቢሉ፣ ወታደሮች ተነስተው መሞትና መግደል በቃን ቢሉ፣ የፋብሪካ ሠራተኞች ተነስተው አቅማችን በረሃብ አለቀ መሥራት አልቻልንም ቢሉ፣ ነጋዴዎች ግብሩ በዛብን ይቀነስልን ቢሉ፣ ሕዝብ ተነስቶ መዘረፍና በመልካም አስተዳደር እጦት ጎበጥን ቢል ይህን የህዝብ ጥያቄና ሮሮ ሰምተን ለሚታዩት ችግሮች መፍትሄ ብናቀርብ የጥያቄዎቹን ጥያቄ ፖለቲካዊ ያደርግባቸዋል በሚል ተልካሻ ምክንያት አንድ የፖለቲካ ድርጅት ወይም ግለሰብ ዳር ይዞ ቆሞ የህዝብን መከራ እንደ ሲኒማ ሊመለከት ነው። ይህን አይነት ጥያቄ በአዎንታዊ መልኩ መመለስ ከፖለቲካ ድርጅቶች ምንነትና ማንነት ጋር የሚጻረር ነው። የአንድን ማህበረሰብ የፖለቲካ፣ የኢኮኖሚ፣ የማህበራዊ፣ የደህንነት ጥያቄዎችና ችግሮች እየመረመሩ አስተያየት ከመስጠት፣ ፖሊሲ ከመቅረጽ፣ መፍትሄ ይሆናሉ ብሎ የሚታሰቡ ሐሳቦችን ከማቅረብ ውጭ የፖለቲካ ድርጅቶች የማንንም ጎፈሬ ለማበጠር አይደለም ወደዚህ ዓለም የመጡት። የሚያበጥሩት ጎፈሬ በሙሉ ፖለቲካዊ ነው። ስለዚህ ትልቁ ጥያቄ የሚሆነው የኢትዮጵያ የጤና ባለሙያዎች ጥያቄን አስመልክቶ የሀገሪቱ ፖለቲካ ድርጅቶች አቋም ምን ይሆናል ነው። የፖለቲካ ድርጅቶች በግልጽ በአደባባይ አቋም መያዝ፣ የመፍትሄ ሐሳባቸውን መግለጽ አለባቸው። በዚህ ረገድ በኢትዮጵያ ውስጥ የሚገኙ የፖለቲካ ድርጅቶች እያመነቱም ቢሆን አቋማቸውን መግለጽ ጀምረዋል። ይህን በማድረጋቸው ተገቢውን የሆነ የሥራ ኃላፊነት ግዴታቸውንም እየተወጡ ስለሆነ ሊመሰገኑ ይገባል። አቋማቸው የጤና ባለሙያዎችን ጥያቄ ፍታዊ ነው አይደለም ከሚል የሚጀምር መሆን ይኖርበታል። የነፃነትና እኩልነት፣ የእናት፣ የኢህአፓና ኦፌኮ የመሳሰሉ ፓርቲዎች በተወሰነ ደረጃም ቢሆን ከጤና ሙያተኞች ጎን ቆመዋል። በሌላ በኩል ግን ይህ ዘርን፣ እምነትን፣ ሕዝብን መከፋፈያ መሳሪያ ተጠቅሞ በመከፋፈል ማዳከም እንደማይቻል ሆኖ የተነሳ የጤና ባለሙያዎች ጥያቄ ሌሎችን የተራቡ የማህበረሰብ ክፍሎችንም ጨምሮ አነቃንቆ የአብይን አገዛዝ ችግር ላይ ጥለዋል ብሎ የሰጉ እንደ ኢዜማ አይነት ድርጅቶች አሳፋሪ አቋም ሲወስዱ ታይተዋል። በብልጽግና ቋንቋ የጤና ሙያተኞችን ፍትሐዊ ጥያቄ የሌሎች የፖለቲካ ድርጅቶች ሴራ አድርገው ሲያወግዙ ተስተውሏል። ብልጽግና ከተንኮታኮተ እንደ ኢዜማና እንደ አብን ያሉ ድርጅቶች እንኳን እንደ ፖለቲካ ድርጅት መትረፍ ሳይሆን መሪዎቻቸውም በሰላም የሚኖርበት ሁኔታ በኢትዮጵያ ውስጥ ሊኖር እንደማይችል ያውቁታል። ስለሆነም እነዚህ ድርጅቶች እንደ ብልጽግና ፓርቲ የተሸረበ መግለጫዎችን ቢያወጡ አይገርምም። ውሻ በበላበት ይጮኋልና ነው። ለገዢው ፓርቲ በወዶ ገብ ግርድና ከገቡት እንደ ኢዜማና አብን የመሳሰሉ ድርጅቶች ውጭ ያሉ የፖለቲካ ድርጅቶች የጤና ባለሙያዎችን ጥያቄዎች በማጤን በጊዜዊነት መፍትሄ እንዴት ሊገኝ እንደሚችል፣ ወደፊት በቋሚነት እንዴት ይቃለላል የሚሉ ነጥቦችን ያካተተ መግለጫዎችን መስጠት ይጠበቅባቸዋል። ይህ ከኑሮ ውድነት ጋር የተሳሰረ ጥያቄ የጤና ባለሙያዎች ጥያቄ ብቻ አይደለም። የመምህራኑ፣ የፋብሪካ ሰራተኛው፣ የመንግሥት ሰራተኛው፣ የወታደሩ፣ የፖሊሱ፣ የዝቅተኛ ነጋዴ፣ የሌሎችም የኑሮ ውድነት የደቆሳቸው የማኅበረሰብ ክፍሎች ጥያቄ መሆኑን ለአገዛዙ ማስገንዘብ ይኖርባቸዋል። ኑሮ ውድነት ለሚያሰቃያቸው ወገኖቻቸው በሙሉ የጤና ሙያተኞች ወንድሞቻችሁንና እህቶቻችሁን አግዙ፣ ድምፅ ሁኗቸው የሚል ጥሪ የማቅረብ መብት አላቸው፣ ግዴታም አለባቸው። ኢኮኖሚውን በደንብ ተንትነው የህዝቡን የኑሮ ውድነት ለማቃለል መንግሥት ገንዘብ ከየት ማግኘት እንደሚችል በመረጃ ላይ የተመሠረተ አማራጭ ሐሳብ ማቅረብ አለባቸው። ተቃዋሚዎች ሥልጣን ቢይዙ ይህን ልጓሙ የተበጠሰውን የኑሮ ውድነት እንዴት ሊያስቆሙት እንደሚችሉ ፖሊሲያቸውን ለህዝብ ማጋራት አለባቸው እንዲህ አይነቱን አቋም መውሰድ ህጋዊና ሰላማዊ ትግል ለሚያደርጉ ድርጅቶች ብቻ የተሰጠ መብትና ግዴታ አይደለም የፖለቲካ ግብ አለን ብለው የሚያስቡ የትኞቹም በአመፅ አገዛዙን የሚገዳደሩ ድርጅቶችም መብት ነው እንዲህ አይነቱ ትልቅ ሀገራዊ ጉዳይ በሚነሳበት ወቅት ጉዳዩን እንዴት እንደሚያዩት በአደባባይ መናገር አለባቸው የአማራ ፋኖ ድርጅቶች የኦሮሞ ነጻነት ሰራዊት፣ የኦጋዴን ነጻነት አውጪ ድርጅት፣ ከዛም አልፎ ራሱ ህወሃትም በዚህ ጉዳይ ላይ አቋማቸውን ግልጽ ማድረግ አለባቸው። ጦርነት በሌላ ስልት የሚከወን ፖለቲካ ነውና የጠመንጃ ትግል የማያደርግ ድርጅት ነኝ በሚል ሰበብ በሕክምና ባለሙያዎች ጥያቄ ላይ አቋም ከመውሰድ ማምለጥ አይቻልም። መሣሪያ ተሸክሞ በረሃ ለበረሃ የሚንከራተተው ታጋይ እናቶች፣ አባቶች፣ እህቶች፣ ወንድሞች፣ ልጆች የቅርብና የሩቅ ዘመዶች ህክምና የሚያገኙት በእነዚህ በጭካኔ በተገፉ መብላት በተሳናቸው የጤና ባለሙያዎች መሆኑ መረሳት የለበትም። ጉዳዩን ከፖለቲካ ወደ ሞራል ከፍ የሚያደርገው ይህ ነው። የጤና ሙያተኞች ጥያቄያችን የፖለቲካ አይደለም ብለዋል። እኔም እንዳልሆነ የዛሬ ስድስት ዓመት ጥያቄው አብይ ክንፍ የቀረው መልአክ ሆኖ በሚታይበት ወቅት የቀረበ መሆኑን በማሳየት አረጋግጫለሁ። በሌላ በኩል ግን ይህ የጤና ባለሙያዎችን ጥያቄ የፖለቲካ ድርጅቶች ማስተጋባትና በፈለጉት መንገድ መተርጎም፣ መግለጽ መብታቸው ነው። ሲፈልጉ የፖለቲካ ተቋማቸውንም እንደ ብልጽግና፣ እንደ ኢዜማ በማስፈራሪያና በማጭበርበሪያ እያሽሞነሞኑ መግለጽ ይችላሉ። ከዚህ አይነቱ ነውረኛ አካሄድ መራቅ ከፈለጉ የጤና ሙያተኞችን ፍትሐዊ ጥያቄ በአግባቡ እንዲመለስ ከሙያተኞቹ ጎን መቆም ሕዝብን በጋራ ተነስቶ ለሐኪሞቹ ጥያቄ አገዛዙ ፍትሐዊ ምላሽ እንዲሰጥ በጋራ ጥሪ ማቅረብ ይኖርባቸዋል። የሀገሩ ገዢዎች ራሳቸውን እንኳን ሲያማቸው ለሕክምና የት እንደሚሄዱ ይታወቃል። የጤናው ዘርፍ ቀውስ እነሱን አይመለከታቸውም። ከማንም በላይ ቀውሱ የሚጎዳው ራሱን ሕዝቡን ነውና አገዛዙ ሐኪሞችን ማሰር ማንገላታትና መደብደብ አቁሞ ለጥያቄያቸው አስቸኳይ መልስ እንዲሰጥ ሕዝቡም የአገዛዙን ማንቆርት ማነቅ ይገባዋል አበቃ።